በዘርፉ የቀደሙ ጠቢባንን አብነት አድርጎ ለዓላማው የሚተጋ እሱ ብልህ ነው። ስኬታማ ግለሰቦች እንዴት ስኬታማ እንደሆኑ በመጠየቅና ስኬታማ ያደረጓቸውን ቁልፍ ነገሮች በመለየት ለራሱ እንዲሆን አድርጎ በመቅረጽ ወደ መንገዱ የገባ እሱ መዳረሻው ከሚያስበው በላይ ቅርብ ነው። እናንተም እነዚህን መርሆች በሕይወታችሁ ብትተገብሯቸው ያን የምታልሙትን ዓላማ ታሳኩበታላችሁና፣ እስከ መጨረሻው ድረስ አብራችሁኝ ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? መለወጥ እየፈለግን እንዴት እንደምንለወጥ መንገዱ ለጠፋብን የሚሆን የጠቢቡን የኃያሉን ሰው ለዓላማው ከቶ የማይበግረውን ነገሮችን ሁሉ በጥበብ የሚያስኬደውን ሰው ኤለን ማስክን ለስኬት ያበቁትን አምስት የዕለት ከዕለት መርሆቹን ከራሱ አንደበት በትርጓሜ ይዤላችሁ መጥቻለሁ። ይህን አስተማሪና ቁም ነገር አዘል ቻናል ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ ቤተሰባዊ ጥሬ ነው። በመርሆቹ ዙሪያ የሚኖራችሁን ማንኛውንም ሐሳብ፣ አስተያየት በኮሜንት መስጫው ስር ጻፉልኝ። ቪዲዮንም ተወዱታላችሁና ላይክ በማድረግ ጀምሩት። መርህ አምስት ሪስክ መውሰድን አለመፍራት። ታውቃለ ሊሳኩ እንደማይችሉ የሚታሰቡ ነገሮችን ማድረግ በጣም ከባድ ነው። የተሰላ ሪስክን ለመውሰድ ጊዜው የሚሆነው ያለህበት እንጂ ሌላ ጊዜ መጠበቅ አይሆንም። መቼም ቢሆን የሚመጣውን መዘዝ ፈርተ ልታደርገው ካሰብከው ነገር በፍጹም በፍጹም ወደኋላ ማለት የለብህም። ከፍተኛ የሆነ የንባብ ጉጉት ተመልከት ተመልከት፣ ኮምፒውተር ላይ ሥራ እየሠራው ግን በየመሃሉ አነብ ነበር። ይሄ የአንድ ቀን ብቻ ሳይሆን የሁል ጊዜም ልማዴ ነው። ሌሎችን የምመክረው ነገር ቢኖር ሁሌም ቢሆን አንባቢ በመሆን ለችግሮቻቸው መፍትሄ እንዲፈልጉ ነው። መርህ ሶስት ትክክለኛ በሆኑ ሰዎች ራስን መክበብ። አስፈላጊና አዎንታዊ የሆነ አስተሳሰብ ካላቸው ጋር መቀራረብን ስትችል፣ ለምን ለምን ብለህ ነው ለውድቀት ምክንያት ከሚሆኑት ጋር የምትቆራኘው? ለምሳሌ ተቀጥረ የምትሰራ አይነት ሰው ከሆንክ ከፍተኛ ገንዘብ እየተከፈለ ተስፋህን ከሚያጨልም አለቃ ጋር አብረ ከምትሠራ ትንሽ ደሞዝ የሚከፍልህ አዎንታዊ ሐሳብ ያለው ሌላ አለቃ ይሻልሃል። ለምን አትቀይረውም? እንደዛ ከሆነ ሌሎች አብረው ከሚሰሩት ጋርም እንደዛው። መርህ ሁለት ትልቅ ዓላማ ይኑርህ ትልቅ ዓላማ ያለው ኩባንያ ማለት ሠራተኞችና ደንበኞች እያንዳንዳቸው ስለ ኩባንያው ዓላማ ያውቃሉ ማለት ነው ይህ ስለ ኩባንያው በምን መልኩ ይጠቅመዋል መልካም ጥሩ ዓላማ ያለው ስንል ዓለም ላይ ለምትሠራው ነገር መልካም ነገርን መሰረት አድርገ ስትሰራ ማለት ነው ዓለምን እንኳን መቀየር የሚችል ነገር ማድረግ ባትችል ሰዎችን ሊያስደስት የሚችል ነገር ማድረግ ይኖርብሃል ያን መሰረት አድርገ ስትነሳ ነው ውጤታማ ልትሆን የምትችለው ያን ስታደርግ አዎ ገንዘብ ታገኝበታለህ ጥሩ ገንዘብ ነገር ግን ትሩፋቱ ከዚያም የዘለለ ነው ብዙዎችን ደስ አሰኝተሃልና መርህ አንድ አርቅህ አስብ ከዚያም ፍጠር እስኪ ስለ ትልቁ ሮኬትና ግዙፉ ሕንፃ የሆነ ነገር በልን መልካም እንደዚህ ዐይነት ነገሮችን መሥራት ስትፈልግ ይሄን መሥራት እፈልጋለሁ ብለህ ካቀድክ በኋላ ወደ ተግባራዊነቱ መሄድ ይኖርብሃል እነዚህን ድንቅ መርሆች በሕይወታችሁ በምትግበር ለውጥ እንደምታመጡ እተማመናለሁ ሐሳብ አስተያየት ካላችሁ የኮመንት መስጫ ሳጥኑ የእናንተው ነውና ሐሳብ አስተያየታችሁን ግለጹበት። ቀጣይ የሚለቀቁ ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ቤተሰባዊ መልእክታችን ነው።